ሰላም ተመልካቾቻችን፣ እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ዛሬ እንደገና የእግዚአብሔርን ቃል ይዤ ወደ እናንተ መጥቻለሁ። ይህ ዘጻት አንቀጽ ብራን የወንጌል አገልግሎት ዩቲዩብ ቻናል ነው። ይህንን ዩቲዩብ ቻናል ደግሞ ሰብስክራይብ፣ ሼር እያደረጋችሁ ደግሞ ኮሜንት እየሰጣችሁ አብራችሁን እንድትከታተሉ በጌታ በኢየሱስ ክርስቶስ ስም እጋብዛችኋለሁኝ። ዛሬ በባለፈው ሳምንት ጀምረን የነበረውን ትምህርት ክፍል ሶስት ወደ እናንተ ይዤ መጥቻለሁ። ዛሬ ይዤላችሁ የመጣው ትምህርት ስለ እግዚአብሔር መንግስት ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። የእግዚአብሔር መንግስት ለምንድነው የምንማረው ስንል እግዚአብሔርን መንግስት አወቅን ማለት እግዚአብሔርን አወቅን ማለት ነው። ስለ እግዚአብሔር መንግስት ተረዳን ማለት ስለ እግዚአብሔር አምላካችን እየተረዳን ነው ማለት ነው። ደግሞ እግዚአብሔር አምላክ ለዚሁ መንግስት ስራ ለዚሁ የመንግስት አሰራር ጠርቶናልና ወደዚህ መንግስት ማርኮን አስገብቶናልና የምንኖርበትንም ዓለም ደግሞም ሌሎቻችሁ የምትጨመሩበትን ዓለም እንድትረዱ በሚያስችል መልኩ ነው የእግዚአብሔርን ቃል እየተካፈልን ያለ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። በባለፈው ሳምንት የእግዚአብሔር መንግስት ምስረታና የእግዚአብሔር መንግስቱን ባህሪ አይተን ነበረ። ስለዚህ ዛሬም ይህንን እንቀጥላለን ማለት ነው። የእግዚአብሔር የመንግስቱ ባህሪ በባለፈው ሳምንት ስንነጋገር ምንድን ነው ያልነው? ስጋዊ ሳይሆን መንፈሳዊ ነው ብለን ነበረ። ለዚህም ደግሞ ጌታችን ኢየሱስ ክርስቶስ መንግስቴ ከዚህ ዓለም አይደለችም፣ ከቁሳዊ ዓለም አይደለችም፣ ከሰማያዊ ዓለም ከእግዚአብሔር ዘንድ ከመንፈሳዊ ዓለም እንደሆነ ጌታችን ኢየሱስ ክርስቶስ ሲናገር አይተናል። ዛሬ የምንመለከተው ደግሞ ምንድን ነው ይህቺ የእግዚአብሔር መንግስት ባህሪዋ ምንድን ነው ስንል በሰዎች ልብ በማይታይ ሁኔታ የምትሰራ ናት የእግዚአብሔር መንግስት ምንድን ናት ባህሪዋስ በምን ይገለጣል ስንል በሰዎች ልብ ውስጥ በማይታይ ሁኔታ የምትሰራ ናት እግዚአብሔርን በሚከተሉት ውስጥ የምትገኝ ናት የእግዚአብሔር መንግስት እግዚአብሔርን የሚከተሉ ደግሞም የእግዚአብሔር መንግስት ድምፅ ሰምተው ምላሽ የሰጡ እግዚአብሔርን የሚከተሉ ሰዎች በእነርሱ የምትኖር መንግስት ናት። መንግስት ስንል ምን ብለናል? በባለፈው ትምህርታችን የእግዚአብሔር መንግስት ማለት የእግዚአብሔር አሰራር፣ የእግዚአብሔር አገዛዝ፣ እግዚአብሔር አምላክ የሚገዛበት ሉዓላዊ ግዛቱ ደግሞ ህዝቡ ነው ብለን ነበረ። የእግዚአብሔር ህዝብ የእግዚአብሔር መንግስቱ የሚፈጸምበት ማለት ነው። ማንነትም ጭምር ነው። ስብዕና ጭምር ነው። የእግዚአብሔርን ህይወት የምንካፈልበት የህይወት ስርዓትና ስታንዳርድ ነው የእግዚአብሔር መንግስት። በሉቃስ ወንጌል ምዕራፍ 17 ቁጥር 20 ጀምሮ ፈሪሳውያን ወደ ኢየሱስ ክርስቶስ ቀረቡና እንዲህ ብለው ሲጠይቁት እንመለከታለን። በሉቃስ አገላለጥ መንግስተ ሰማያት ሳይሆን የሚለው ባለፈውም አይተናል። የእግዚአብሔር መንግስት ብሎ ነው የሚናገረው የእግዚአብሔር መንግስት መቼ ትመጣለች? ብለው ጠየቁት ይላል። ይሄ ዛሬም የብዙዎቻችን ትልቅ ጥያቄ ነው። የእግዚአብሔር መንግስት መቼ ትመጣለች? መቼ ትመጣለች ብለው ቢጠይቁት ኢየሱስ ክርስቶስ መልሶ እንዲህ አላቸው። የእግዚአብሔር መንግስት በመጠባበቅ አትመጣ እና ደግሞም፣ እነሆ በዚያ በዚህ እነኋትም በዚያ አይሏትም እነሆ የእግዚአብሔር መንግስት በመካከላችሁ ናት ይላል ጌታችን ኢየሱስ ክርስቶስ። በመካከላችሁ ናት አላቸው። ይህንን የተናገረው የሆነ ሐዋሪ አይደለም፣ የሆነ ሰባኪም አይደለም፣ የሆነ ከብዙ ሰዎች መረጃ ሰምቶ የሚናገር ኤክስፕሌን የሚያደርግ ሰው፣ የሚገልጥ ሰው፣ ገላጭ የሆነ ሰው አይደለም። ይሄንን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የፈሪሳውያኑ ጥያቄ ምንድን ነው የሚለው? መንግስት መቼ ትመጣለች? ወይንም የእግዚአብሔር መንግስት እንደነሱ አረዳድና ጥያቄ አጠያየቅ ስናይ የእግዚአብሔር መንግስት ብለው ጠየቁት ፈሪሳውያን። እሱም ደግሞ ግልጽ የሆነ ምላሽ ሰጣቸው። ይህም ደግሞ የእግዚአብሔር መንግስት በመጠባበቅ አትመጣ እነሆ ነገ ትመጣለች፣ እነሆ ከነጎዲያ ትመጣለች፣ እነሆ የዛሬ ዓመት ትመጣለች፣ አንድ ቀን ትመጣለች፣ የሆነ ቀን ትመጣለች እንድትሉ ሳይሆን እንደዛ አትመጣም አለ እና መቼና የት ነው ያሉት። መቼና የት ናት ብለው ሲጠይቁት ኢየሱስ ክርስቶስ እነኋት በዚህ እነኋት በዚህ ደግሞም እነኋት በዚያ አይሏትም እና ታዲያ ምንድን ነው የምትባለው? ይቺ መንግስት የእግዚአብሔር መንግስት እነሆ በመካከላቸው ናት አለ። ክብር ለእግዚአብሔር ይሁን። እነሱ ገና አንድ ቀን ትመጣለች ብለው፣ የሆነ ቀን ትመጣለች ብለው የሚጠብቋት የእግዚአብሔር መንግስት አላወቁም እንጂ በመካከላቸው ናት ተገልጣለች። በዮሐንስም መጥምቁ እንደተነገረው መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ንስሐ ግቡ ብሏቸዋል። ስለዚህ ንስሐ የገቡ ሁሉ ወደዚህ መንግስት ይገባሉ። ይህንን የተረዱ ሰዎች የእግዚአብሔር መንግስት በእነርሱ ዘንድ እንደተመሰረተች እና የእግዚአብሔር መንግስት በእነሱ መካከል እንደመጣች መረዳት ማወቅ ይችላሉ። ስለዚህ የእግዚአብሔር መንግስት መምጣት የሚታይ ወይም በሆነ አስፈሪና አደነጋጋሪ በሆነ መንገድ የምትመጣ ሳትሆን የእግዚአብሔር መንግስት ላመኑባት በመካከላቸው ትገኛለች። ይህችም የእግዚአብሔር መንግስት ምን እያልኳችሁ ነው? የእግዚአብሔር ስርዓት፣ የእግዚአብሔር አሰራር፣ የእግዚአብሔር መንግስት አደራረግ፣ የእግዚአብሔር አገዛዝ በህዝቡ መካከል ይሆናል ማለት ነው። እግዚአብሔር በህይወት በመካከላቸው ይገለጣል ማለት ነው። የእግዚአብሔር ምክር፣ የእግዚአብሔር ፈቃድ በህዝቡ መካከል ይፈጸማል ማለት ነው። ያንን የሚፈጽሙ ያንን እሺ የሚሉ የሚገዙና ለዚያ መንግስት ምላሽ የሚሰጡ ሰዎች የእግዚአብሔር መንግስት ዜጎች ናቸው። በመንግስቱ ውስጥ ቋንቋ አላቸው ይነጋገሩበታል። መለያ አላቸው፣ ይዋደዱበታል። መታወቂያቸው ፍቅር ነው። በዚያም በእግዚአብሔር መንግስት ውስጥ ባንዲራ አላቸው፣ ሕገ መንግስት አላቸው። በዚያም ይኖሩበታል፣ ይተዳደሩበታል። ስለዚህ የእግዚአብሔር መንግስት የሆነ ቀን የምትመጣ ብለው እንዲያስቡ ሳይሆን ኢየሱስ ክርስቶስ የተናገራቸው የእግዚአብሔር መንግስት አሁን ብታምኑ አላቸው፣ አሁን ብታምኑ በመካከላችሁ ናት አላቸው። ስለዚህ በተቀበሉት ውስጥ የእግዚአብሔር መንግስት መንፈሳዊ ፍሬ በመግለጥ መንፈሳዊ ፍሬን በማሳየት መንግስቱ በህዝቡ መካከል እንደሆነ ያስረዳል። ይህም መንፈሳዊ ፍሬ ምንድን ነው ስንል መንፈሳዊው ፍሬ በገላትያ ምዕራፍ አምስት ቁጥር ሀያ ሁለት ላይ የመንፈስ ፍሬ ግን ይላል። የመንፈስ ፍሬ ለምን መሰላችሁ? የእግዚአብሔር መንግስት ምናዊት ናት፣ መንፈሳዊት ናት። ስለዚህ በእግዚአብሔር መንግስት ውስጥ የሚኖሩ መንፈሳዊ ማንነታቸው ፍሬያማ ይሆናል ማለት ነው። በመንግስቱ አሰራርና አደራረግ ውስጥ የሚኖሩ ሰዎች፣ በፈቃድ ውስጥ የሚመላለሱ ሰዎች፣ የእግዚአብሔርን መንግስት አውቀውና ተረድተው በመንግስቱ የሚገቡና የሚወጡ ሰዎች መንፈሳዊ ፍሬን ያፈራሉ። መንፈሳዊ ፍሬ ይታይባቸዋል። ያ ባይዲፎልት የሚታይባቸው ነው። ከተፈጥሯቸው የተነሳ ከማንነታቸው የተነሳ ከሚኖሩበት ዓለም የተነሳ በህይወታቸው የሚገለጥና የሚታይ የሚብራራ የሚገለጥ ነው። በትግል የሚሆን አይደለም። በሆነ ጩኸት የሚሆን አይደለም። በሆነ ሽሚያ የሚሆን ነገር አይደለም። በመኖር የሚመጣ ነው። በመኖር የሚገለጥ ነው። በመንግስቱ ውስጥ ከመኖር የተነሳ እነዚህ መንፈሳዊ ፍሬ በህይወታቸው ላይ ይገለጣል። እነዚህም ፍሬ ምንድን ናቸው ብሎ ጳውሎስ ሲናገር ፍቅር ይላል፣ ደስታ ይላል፣ ሰላም ይላል፣ ትዕግስት ይላል፣ ቸርነት ይላል፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። ይሄ መንፈሳዊ ፍሬ ነው መንፈሳዊ ፍሬ ከመንፈሳዊው ዓለም ህይወታችን ሲቆራኝ ከመንፈሳዊው ዓለም ጋር አታችመንታችን ሲጨምር በዚህ መንግስት ውስጥ ስንኖር ስንመላለስ በዚያም ደግሞ እንደ ዜጋ አክት ስናደርግ ይሄ የመንፈሳዊው ዓለም ፍሬ ይታይብናል። በብዙ ጩኸት፣ በብዙ ልመና፣ በብዙ አይነት ምጥ የሚሆን ሳይሆን በመኖር የሚገለጥ መንፈሳዊ ፍሬ ነው። እግዚአብሔር የተባረከ ይሁን። ሐዋርያው ጳውሎስ በሮሜ ምዕራፍ 14 ቁጥር 17 ላይ ይህን የእግዚአብሔር መንግስት ትርጉም ይነግረናል። ይህንን ዛሬ ሁላችንም እንረዳ ዘንድ እግዚአብሔር መንፈስ በኢየሱስ ክርስቶስም መንፈሳችንን ያነቃቃለን። ይህ ቃል እንዲህ ብሎ ነው የሚነበበው በሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም ይላል። ሃሌሉያ ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። አሁን ጳውሎስ በዚህ ክፍል ውስጥ የሚናገረው ምንድን ነው? የእግዚአብሔር መንግሥት የሆነችውንና የእግዚአብሔር መንግሥት ያልሆነችውን ነው የሚናገረው። የእግዚአብሔር መንግሥት ምን ማለት ነው ብለው ለሚጠይቁት ሰዎች ጳውሎስ ምን ብሎ ይናገራል? ጽድቅና ሰላም ናት ይላል። በመንፈስ ቅዱስ የሆነች ደስታ ናት ይላል። ይሄ መንግስት እግዚአብሔር የእግዚአብሔር መንግስት የሆነችው ነው። የእግዚአብሔር መንግስት ምንድናት? ብለን ስንጠየቅ ጽድቅና ሰላም ናት። ከዚያስ በመንፈስ ቅዱስ የሆነ ደስታ ነው። ሰው በጽድቅና በሰላም በመንፈስ ቅዱስም በሆነ ደስታ ውስጥ ሲሆን የት ነው ብለን ልንናገር እንችላለን? በእግዚአብሔር መንግስት ውስጥ ነው ማለት እንችላለን። በእግዚአብሔር መንግስት እየኖረ ነው ማለት እንችላለን። ሌላ የእግዚአብሔር መንግስት ውስጥ ሊያኖርና ልንኖርበት የምንችልበት ሌላ ሌላ መኖሪያ የለም። ደግሞ የእግዚአብሔር መንግስት ምን አይደለችም ይላል? መብልና መጠጥም አይደለችም። So በእግዚአብሔር መንግስት ውስጥ የሆነ ማንጎ፣ የሆነ አቮካዶ፣ የሆነ አፕል፣ የሆነ የሆነ ፍራፍሬ ይልም በላይ የምንጠብቀው ወይም የምተስፋ የምናደርገው ሳይሆን የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው ብሎ ይናገራል። የእግዚአብሔር ስም ለዘላለም የተባረከ ይሁንልን ወገኖቼ። ስለዚህ ስለ እግዚአብሔር መንግስት በደንብ ስንረዳ በደንብ ስናውቅ ደግሞ አንድ ነገር መረዳትና ማወቅ ይኖርብናል። ወደ እግዚአብሔር መንግሥት እንዴት ይገባል? ወደዚህ ደስታ፣ ወደዚህ ሰላም፣ ወደዚህ ጽድቅ ወዳለበት በመንፈስ ቅዱሱ በሆነ ደስታ ወዳለበት ዓለም እንዴት ነው የሚገባው? በምድር ላይ ስንኖር ብዙ ደስታ ፈላጊዎች ነን፣ ብዙ ሰላም ፈላጊዎች ነን፣ ብዙ ፍቅር ፈላጊዎች ነን። ብዙ በኛ ሕይወት ላይ እንዲሆን የምንፈልጋቸው ብዙ ነገሮች አሉ። እነዚህ ሕይወታችን ላይ ተጽዕኖ እንዲያደርጉ የምንፈልጋቸው መልካም ባህሪያት እንዴት ነው ወደ እኛ ሕይወት የሚመጣው? በዚህ ሕይወታችን እንዴት ነው በእኛ ላይ የሚገለጡት ብለን ጥያቄ ወደ ውስጣችን ስንጠይቅ መጽሐፍ ቅዱሳችን የሚመልስልን የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው እንጂ መብልና መጠጥ አይደለችም፣ ብሎ ተናግሯል። እና ወደዚህ መንግስት የሚገባው እንዴት ነው? በራሳችን ጥረት ነው? በሰዎች ልመና ነው? በሰዎች ምልጃ ነው በሰዎች ትጋት ነው? በሰዎች ጾምና ጸሎት ነው ወይ ወደዚህ መንግስት የሚገባው ብለን ስንጠይቅ፣ የእግዚአብሔር መንግስት ለመግባት የሚያስፈልጉ ቅድመ ሁኔታዎች አሉ። ስለዚህ የእግዚአብሔር መንግስት መጽሐፍ ቅዱሳችን እንደሚያስተምረን የሚገባበትና የሚታይ ነው። ስለዚህ ለመግባትና ለማየት አንድ ቅድመ ሁኔታ አለ፣ እሱን እንመለከታለን። አንደኛው ምንድን ነው ስንል ዳግም መወለድ ያስፈልጋል። ዳግም መወለድ ቦርን አጌን ካልሆንን ከእንደገና ካልተወለድን የእግዚአብሔር መንግስት ልናይ አንችልም። የእግዚአብሔር መንግስት ስርዓት በኛ ህይወት ላይ ሊገለጥ አይችልም። የእግዚአብሔር ህይወት በእኛ ላይ ሊታይ አይችልም። እኛም የእግዚአብሔር መንግስት ወግና ስርዓት በህይወታችን ላይ ልናይ አንችልም። የእግዚአብሔር መንግስት ውስጥ በአጠቃላይ መግባት አንችልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 5 ድረስ ዮሐንስ የጻፈው ጌታችን ኢየሱስ ክርስቶስም ደግሞ ለኒቆዲሞስ የተናገረውን ሐሳብ አሁን አነሳላችኋለሁ። በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ኒቆዲሞስን እንደምታውቁት የአይሁድ አለቃ የሆነ የህግ መምህር የሆነ ይህ ኒቆዲሞስ ወደ ኢየሱስ ክርስቶስ በማታ ይመጣ ነበር ይላል። በዚህ በዮሐንስ ወንጌል ላይ ክፍሉን ስንመለከት በዮሐንስ ወንጌል ምዕራፍ ሦስት ላይ ከቁጥር አንድ ጀምሮ ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና፣ መምህር ሆነ ከእግዚአብሔር ዘንድ እንደ ተላክ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ፣ ሰው አለ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ ኒቆዲሞስም እንዲህ አለው ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማሕፀን ገብቶ ይወለድ ዘንድ ይችላልን? አለው ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለው ሰው አለ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ይናገራል። አይታችኋል። ኢየሱስ ክርስቶስን በማድነቅ ነው ይሄ ኒቆዲሞስ የመጣው። አንተ ከእግዚአብሔር ዘንድ እንደተላክ ከእግዚአብሔር ዘንድ እንደመጣ ከእግዚአብሔር ዘንድ እንደተላክ እንደመጣ እናውቃለን። አንተ የምታደርገው ሌላ ሰው ሊያደርገው አይችልም። ይህ ሰው ሕግ አዋቂ ነው። መጽሐፍትን አገላብጦ የሚያውቅ ሰው ነው። ግን ምን አለ? እንዳንተ ያለ ሰው የለም። ከእግዚአብሔር እንደመጣ ሰዎች እንደሚሉ አይደለም፣ እኔ ጓደኞቼ እንደሚያሙህም አይደለም አለ። አንተ ከእግዚአብሔር እንደመጣ እናውቃለን አለ። ከእሱም ጋር ተባባሪ ሰዎች አሉ። ይህንን ሲለው ግን ይህን ሁሉ ብታውቅም አለው ይህን ሁሉ ብታውቅም ኢየሱስ አንድ ነገር ማወቅ ይኖርብሃል አለ። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ብዙ እውቀት ሊኖረን ይችላል። ብዙ ማስተዋል ሊኖረን ይችላል። ብዙ ኃይል ሊኖረን ይችላል። ብዙ ገንዘብ ሊኖረን ይችላል። ብዙ በህይወታችን ላይ ታላላቅ ነገሮችን ልናደርግባቸው የምንችልባቸው አቅሞች ሊኖሩን ይችላሉ። ግን የእግዚአብሔር መንግስት የሚገኘው በእግዚአብሔር መንግስት ውስጥ አክት ለማድረግ ለመኖር የሚያስችለን በምንድን ነው ስንል በመወለድ ብቻ ነው። በመወለድ ነው ወደ እግዚአብሔር መንግስት ለመግባትና የእግዚአብሔርን መንግስት ለማየት የሚያስችለን አለው ኢየሱስ ክርስቶስ ኒቆዲሞስን፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ቁጥር አምስት ላይ ደግሞ ምን አለው? እውነት እውነት እልሃለሁ፣ ሰው ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም። ስለዚህ ወደ እግዚአብሔር መንግስት ለመግባት ያቺ ጽድቅና፣ ሰላም በመንፈስ ቅዱስም የሆነ ደስታ ወደ ሆነችው ወደ እግዚአብሔር መንግስት ፍቅር፣ ደስታ፣ የዋህነት፣ ራስን መግዛትን የመሳሰሉትን የዋህነትን በኛ ሕይወት ላይ እንድንገልጥና በዚህ መንግስት ስርዓት እንድንኖር ከተፈለገ ልንገባ ይገባል። ለመግባት ቅድመ ሁኔታው መወለድ ነው። ይህ ሰው የተባለው ከእግዚአብሔር የሚወለደውን ሰው ነው፣ ዳግመኛ መወለድ በቀደመው አወላለዳችን ከእግዚአብሔር ጠፍተን ርቀናል። ስለዚህ አሁን ግን ንስሐ ገብተን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ለተቀበሉትም በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ስለሚል የእግዚአብሔርን ቃል አውቀን በመንፈስ ቅዱስ ደግሞ ተሞልተን ተጠምቀን ዳግመኛ የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጅ ስንሆን ደግሞ መንግስቱን እንወርሳለን። መንግስቱ በእኛ ህይወት ውስጥ ይገለጣል። መንግስቱ በእኛ ማንነት ይታያል። የመንግስቱ ስርዓት በህይወታችን ላይ እውን ይሆናል ማለት ነው። ስለዚህ የእግዚአብሔር መንግስት ለመግባት የመጀመሪያ ዋናው ነገር ምንድን ነው? ዳግም መወለድ የሚለው ነው። ዳግም መወለድ፣ ዳግም መወለድ። ዳግም ያልተወለዳችሁ ሰዎች ካላችሁ ዛሬ አበረታታችኋለሁ። በኢየሱስ ክርስቶስ እመኑና ዳግመኛ የእግዚአብሔር ልጅ ተባሉ። ዳግመኛ በአዳም የሞታችሁበትን ያኛው ያኛው የእግዚአብሔር ልጅ ተብሎ የነበረው ዳግም ፍጹም ተደርጎ ተፈጥሮ የነበረው ነገር ግን በእግዚአብሔር ፊት ወድቆ የተገኘው፣ ተጠፍቶ የተገኘው፣ ከእግዚአብሔር ፊት ርቆ የተገኘው በአዳም ሞታችሁ ከሆነ ዛሬ በክርስቶስ ኢየሱስ ዳግመኛ ሕያዋን ሁኑ እላችኋለሁ። በጌታ በኢየሱስ ክርስቶስ በማመን ዳግመኛ የእግዚአብሔር ልጅ የመሆን በሩ ተከፍቷል። ወደ እግዚአብሔር መንግሥት ሰተትብ ለመግባት ወደ አብ የመግባት በክርስቶስ ኢየሱስ በማመን በኩል ወደ እግዚአብሔር መንግስት ለመግባት እግዚአብሔር አቅም ሰጥቶናል። ዛሬ ለምን ወደ አብ መግባት ድፍረትን አገኘን ተብሎ ተጽፏል። ኢየሱስም እንዲህ አለ፣ እኔ እውነትና ሕይወት መንገድ ነኝ አለና፣ በእኔ በቀር ወደ አብ የሚመጣ የለም አለ። ይህ አብ ያለበት ዓለም የእግዚአብሔር መንግስት ዓለም ይባላል። ወደዚያ ለመግባት የእግዚአብሔርን ልጅ ኢየሱስ ክርስቶስን ማመንና በርሱ አምነን ማረፍ እንችላለን። የእግዚአብሔርን ህይወት መካፈል እንችላለን። ከኃጢአት ለዘላለም መንጻት እንችላለን። ከሞት ለዘላለም ወጥተን ጠፍተን ከሞት ጠፍተን ወደ ህይወት መሻገር እንችላለን። እግዚአብሔር አምላክ ደግሞ ይህንን ይሻዋል። ስሙ ለዘላለም የተባረከ ይሁንልን። ሁለት ነገሮችን አንስቼ የዛሬ መርሐ ግብሬን እጨርሳለሁ። የእግዚአብሔር መንግስት ለመግባት ሁለት ማድረግ ያለብን ደግሞ በዚህ ተጨማሪ ላይ ምንድን ነው? እንደ ልጆች ትሑታን መሆን ይጠይቃል። እንደ ልጅ ትሑት መሆን የእግዚአብሔር መንግስት ውስጥ ለመግባት እንደ አዋቂ ሆኖ ለመሆን፣ ትዕቢተኛ ሆኖ የእግዚአብሔርን ነገር እሺ የማይል ሆኖ መግባት አይቻልም። እንደ ልጅ ወይም እንደ ህፃን ትሑት ሆኖ የእግዚአብሔርን ቃል የሚሰማ መሆን ያስፈልጋል። ለምን ዳግመኛ የተወለዳችሁት ከማይጠፋ ዘር ነው ተብሎ ተጽፏል። ደግሞ ሁለተኛ መወለድ ደግሞ ጴጥሮስ እንደሚናገረው በእግዚአብሔር ቃል ተወልዳችኋል ይላል። ከማይጠፋው ቃል ተወልዳችኋል ይላል። ስለዚህ ይሄንን ለመወለድ ወደ እግዚአብሔር መንግስት መወለድ ቅድመ ሁኔታ ከሆነ በእግዚአብሔር መንግስት ውስጥ ደግሞ ቀድመን እንድንወለድ የሚያደርገን የእግዚአብሔርን ቃል በትህትና ልብ መቀበል ነው፣ እንደ ህፃን በመሆን ነው። የእግዚአብሔርን ህይወት ለመካፈል ሽማግሌ ሆነን ወይም ደግሞ አዋቂ ነኝ ብለን ወይም ደግሞ ሁሉን ቻይነን ብለን ብዙ ልምድ አለኝ ብለን ብዙ ሀብታ አለኝ ብለን ብዙ የተሻሉ ነገሮች አሉኝ ብለን ተኮፍሰንና በትዕቢት ተወጥረን የእግዚአብሔር መንግስት መውረስ አንችልም። ኢየሱስ እንዲህ አለ፣ በሚያስተምርበት ስለ እግዚአብሔር መንግስት በሚያስተምርበት ጊዜ ወደ እርሱ የመጡትን ሰዎች እንዲህ አላቸው። በዚያን ሰዓት ደቀ መዛሙርቱም ወደ ኢየሱስ ቀርበው ይላል ማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ በዚያን ሰዓትም ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ሊሆን ይችላል አሉት ይሄ ኢየሱስ ክርስቶስን የጠየቁበት ምክንያት ምንድን ነው እነርሱ በትህትናና በታናሽነት ይኖሩ ዘንድ ስለፈለገ ነው ህፃንንም ደግሞ ቀርቶ በመካከላቸው አቆመ፣ እንዲህ አለ። እውነት እውነት እላችኋለሁ፣ ካልተመለሳችሁ እንደ ህፃንም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ማለት ካልተመለሳችሁ ከዚያ እንደ ህፃንም ካልሆናችሁ ወደ እግዚአብሔር መንግስት ወደ መንግስተ ሰማያት መግባት አትችሉም። እንግዲህ እንደዚህ ህፃን ራሳችሁን የምታዋርዱ ሁኑ። የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው አለ። ስለዚህ በፉክክር በታላቅነት እኔ እበልጣለሁ እኔ እበልጣለሁ በሚል ልብ የእግዚአብሔር መንግስት አይገባም። የእግዚአብሔር መንግስት አይገባም ማለት ምንድን ነው? በእግዚአብሔር መንግስት ውስጥ እየኖሩ ያንን መንፈሳዊ ፍሬ ማፍራት አይቻልም፣ ያንን ህይወት መግለጥ አይቻልም። የእግዚአብሔር መንግስት በመካከላችሁ ናት ከተባለ ያቺ መንግስት በእኛ የምትገለጠው በትህትናና ቃሉን በእምነት በሚቀበል ሰው ዘንድ ነው ማለት ነው። ስለዚህ ሶስተኛውን ነገር ልንገራችሁና ልጨርስ። ሶስተኛው በእምነትና በንስሐ ነው። በማመንና በምንስሐ ነው። ንስሐ መግባት አለብን። የእግዚአብሔርን ቃል ቅድም እንዳልኳችሁ ደግሞ ማመን አለብን። ማርቆስ 1፥15 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ንስሐ ግቡ፣ በወንጌል እመኑ። ስለዚህ የእግዚአብሔር መንግስትን በኛ ህይወት ላይ ልንገልጥ ከፈለገን ንስሐ እንግባ። ማንም ኃጢአት የለብኝም ቢል ራሱን ያስታል። ደግሞ ኢየሱስ ክርስቶስ ደሙን ያፈሰሰው፣ ስጋውን የቆረሰው ስለ ኃጢአተኞች ነውና፣ ማንም ኃጢአት ሰርቻለሁ ብሎ የሚያምን ሰው፣ ከእግዚአብሔር ጎድያለሁ ብሎ የሚያምን ሰው፣ በኃጢአት ምክንያት እግዚአብሔርን በድያለሁ ብሎ የሚያምን ሰው ንስሐ ይገባል። ምን ብሎ በጌታ በኢየሱስ ስም እኔ ኃጢአትን ሰርቻለሁ ማረኝ፣ ይላል፣ ይናዘዛል። ከዚያስ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል ዮሐንስ። አንደኛ ዮሐንስ ምራፍ አንድ ቁጥር ስድስት ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። ንስሐ ይገባል፣ በደሙ ይታጠባል። በወንጌል ማመን ይሄ ነው። ወንጌል ያድናል፣ ወንጌል ይለውጣል። ወንጌል ህይወት ይቀይራል። ወንጌል ወደ እግዚአብሔር መንግስት መልሰን እንድንገባና እንድንጨመር ህይወቱንም እንድንኖር ያደርጋል። ስለዚህ ወገኖቼ የእግዚአብሔር መንግስት ባህሪያቶችን ማንነትን በማወቅና በመረዳት የእግዚአብሔርን ህይወት በህይወታችን ላይ እንድንገልጥ የልጁን መልክ እየመሰለ እንድናድግ በዚህ ቃል እንማራለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ተባረኩ። ሰብስክራይብ፣ ሼር እያደረጋችሁ ይህንን አገልግሎት እንድትደግፉ በኢየሱስ ክርስቶስ ስም እንለምናችኋለሁ። ተባረኩልን።